መሆን ሰይነ አንተ ነህ እንዴ? አዎ። ምን ነበር? አንተን አይደለም እንዴ? ባጃጅ ሹፌው፣ ባጃጅ የምትነዳው? አዎ፣ ባጃጅ የምነዳው። ግን አንቺ እንዴት አወቅሽ? ጥሩሽ ነገ፣ ክቡር ከንቲባችን አንተን ፈልጎሃል እና ልክ አምስት ሰዓት ላይ እንድትመጣ። ክቡር ከንቲባ አንተን ጠርቶሃል። ግን ለምን እሱን? እንኳን እኔ የማውቀው ነገር የለም። አለቃችን፣ አንተ ራስህ መጠየቅ ትችላለህ። እና ደግሞ በጭራሽ እንዳታረፍድ፣ ልክ አምስት ሰዓት ላይ ነው። ከንቲባው ያውቅሃል እንዴ? አንተን ኧረ እባክሽ እንደኛ አይነት ደሃዎች ከንቲባዎችን እንዴት ነው የሚያውቋቸው? እንዴት ነው የሚያውቁን? ይህንን አክል ትልቅ ሰው ሆኖ ከኔ ጋር ምን ጉዳይ አለው? ታዲያ ለምንድ ነው አንተን ያስጠራ? ምን አውቃለሁ እኔ ለምን እንደተፈለግኩ፣ ያውም የከተማው ከንቲባ እኔን። ሊገባኝ አልቻለም። እኔ ምንም የሰራሁት ነገር ደግሞ የለም። እሺ ምን እናድርግ ታዲያውን ምን እናደርጋለን? እንግዲህ እች መቤት መታ ጠሪው ተብያለሁ ብላ ነው ጠርታን የሄደችው አይደለም እንዴ? ሄደን ማየት አለብን። እንደሰማሁት ከሆነ ደግሞ አዲስ ከንቲባ ነው አሉ የተሾመው በቃ ነገ ጠዋት በጊዜ ተዘጋጅና፣ ልክ አምስት ሰዓት ሲል እንሄዳለን። ቢሯቸው መጣችሁ? እንደ እናንተ ትንሽ ጠብቁ። ከንቲባችን ስብሰባ ላይ ስለሆነ ትንሽ ይቆያል። ልክ ስብሰባውን እንደጨረሰ ማግኘት ትችላላችሁ። እሺ ጥሩ። አየሽ አይደል? እንግዲህ የመንግስት ቢሮ የሚባል ይሄ ነው። ይገርማል። በጣም አሪፍ ነው፣ ደግሞ በጣም ሰፊና ትልቅ ነው። እንደዚሁም እኮ እንደዚህ አይነት ቢሮ ውስጥ እንደኛ አይነት ሰዎች እኮ መምጣት አንችልም። ዛሬ እንግዲህ ያው ተጠርተናል። ለጥሩ ነገር ይሁን የተጠራ ነው፣ ለመጥፎ ይሁን የተጠራ ነው አላቅም። ብቻ ብቻ መጥፎ ነገር እንዳይገጥመን። ለምንድን ነው መጥፎ ነገር የሚገጥማቸው ወንድሜ? የሚሆነው ሁሉ ጥሩ ነገር ነው የሚሆነው። እንዴ! የባሌ ወንድም እንዴ! ወንድሜ፣ አንተ አንተ እዚህ የከንቲባ ቢሮ ውስጥ ምን ትሰራለህ? ወንድሜ ምን መሰለህ፣ ገባኝ። እኔ ገባኝ፣ በቃ እዚህ የከንቲባው ቢሮ ውስጥ ስራ አግኝተህ ነው እንዴ? አንተ እዚህ ስራ ትሰራለህ ማለት ነው እንዴ? አይደለም ወንድሜ፣ ከንቲባውን በጣም ነው የማውቀው እኔ። አይ እኛ ሁለታችን ግን አናውቀውም። አዲስ ከንቲባ አይደል የተሾመው እዚህ ከተማ። እኛ እንዴት እናውቀዋለን ብለህ ነው ወንድሜ? አማቼ፣ የዚህ ከተማ ከንቲባ ሌላ ሰው ሳይሆን የእናንተ ወንድም ነው። እሺ፣ ቱሻንት፣ አንተ አንተ የዚህ ከተማ ከንቲባ ሆንክ? ቱሻንት፣ የእኔ ወንድም አንተ የዚህ ከተማ ከንቲባ። አየሽ አይደል? ባለቤቴ ያንቺ ዘመድ የኔ ውድ ወንድሜ ዛሬ ይህንን አክል ትልቅ ኦፊሰር ሆኖ ተመልከች። ተመልከች ሱፍ ምናምን ለብሰው እንዴት ልዩ እንደሆነና እንዴት እንዳማረበት ተመልከችው። አምሮበታል አይደል? ወንድሜ ይሄ እኮ ነበር የኔ ህልም፣ ወንድሜ ትልቅ ቦታ ላይ እንዲደርስ። ነገር ግን አላሰብኩትም ነበር የአንድ ከተማ ከንቲባ ትሆናለህ ብዬ ይህን አክል ትልቅ ቦታ ላይ። ወንድሜ እኔ ልገልጽ ላልችልም ባንተ ምን ያህል ደስተኛ እንደሆንኩ ወንድሜ ይሄ ሁሉ ልሆን የቻልኩት እንዲሁም ላደርግ የቻልኩት እኮ ከንቲባም ልሆን የቻልኩት ሁሉም ነገር ባንተ የተነሳ ነው። አንተ ያን ጊዜ እኔን ባትረዳኝ ኖሮ ይሄ ሁሉ ነገር በጭራሽ አይሆንም ነበር ወንድሜ። ወንድሜ ገንዘብ አስፈልጎ ነበር። ወደ ዲሊ ሄጄ ከፍተኛ ትምህርት መማር ፈልጌ ነበር። ዩፒኤስና አይኤስ መማር ፈልጋለሁ። ለዚህ ትምህርት የሚሆን ደሞ ገንዘብ አንተ የምትሰጠኝ ከሆነ። ምን ያህል ገንዘብ ነው ያስፈልጋል አንተ ወንድሜ? እዛ ለትምህርቱ የሚከፈለው ሰባ ሺ ብር ነው የምበላበት የምጠጣበትና ለቤት ክራይ 25 ወይ 30 ሺህ ይፈጅብኛል። ወደ መቶ ሺህ ብር አካባቢ ነው። ምናልባት አንተ የምትችል ከሆነ በጥሩ ሁኔታ ኔዛ ተምሬ ትልቅ ደረጃ ላይ እደርሳለሁ ወንድሜ። ነገር ግን ወንድሜ ይህንን ነገር የማትችል ከሆነ ምንም ችግር የለውም። በቃ አትጨነቅ። አንተ የሆነ ትናንሽም ስራ ቢሆን እሰራለሁ እኔ። ወደ መቶ ሺህ ብር አካባቢ ነው አይደል ያስፈለገ? አታስብ። አንተ ታገኛለህ ትምህርትህ ላይ ግን ጉድለት ማሳየት የለብህም። እሺ ይሄ ታላቅ ወንድምህ እስካለ ድረስ አንተ ለወጪ ምንም አታስብሽ። አንተ ብቻ አላማህን ትምህርትህን እንጂ ስለ ወጪ አታስብሽ። ነገር ግን አንተ ትልቅ ደረጃ ላይ ደርሰህ የታላቅ ወንድምህን ህልም ማሳካት አለብህ። እሺ ወንድሜ በጣም ነው የማመሰግንህ። አንድ ቀን እኔ ትልቅ ደረጃ ላይ ደርሼ አሳይሀለሁ ወንድሜ። በዛሬ ጊዜኮ፣ አንድ የስጋ ወንድም እንኳን እንደ ወንድሙ የማይታይበት ጊዜ ላይ አንተ ግን ምንም ስጋ ወንድምነት ሳይኖረን እኔን ያክል ረዳኸኝ ሁል ጊዜ እኔን ረዳህኝ። ሁል ጊዜ እንደ ራስህ ሰዎች ያቀረብከኝ። በዛ ሰዓት እኮ ላንተ ለራስህ ገንዘብ አልነበረም፣ ቢሆንም ግን እኔን ረዳህኝ። አንተ ያኔ ገንዘቡንም ሰጠኸኝ። ከዛ በኋላ ነው ተምሬ እዚህ ደረጃ ላይ ልደርስህ የቻልኩት። እናም ይሄ ሁሉ ነገር የምታዩት የእናንተ የሁለታችሁ ነው። እሺ በእናንተ የተነሳ ነው ዛሬ እኔ እዚህ ደረጃ ላይ የደረስኩት። በአንተና በአማቼ መረቃት ነው እዚህ ደረጃ ላይ የደረስኩት። እና እና ወንድሜ ካሁን በኋላ እዛ ገጠር ትንሽ ቤት ውስጥ እናንተ መኖር አይጠበቅባችሁ። እናንተ ሁለታችሁ ከኔ ጋር እዚህ ከተማ ውስጥ ነው የምትኖሩት፣ እኔ ቪላ ቤት ውስጥ ከኔ ጋር እኔ የምኖርበት ቤት ውስጥ። አረ ተው ወንድሜ፣ ምንድን ነው እያልክ ያለኸው? እንዴት ነው ወደ አንተ ህይወት እኛ የምንመጣው? አንተ ትልቅ ደረጃ ላይ ደርሰሃል። ትልቅ ቤት ውስጥ ነው የምትኖረው። ሰራተኞች ምናምን ይኖረሃል ብዙ፣ በዙሪያህ ከቤትህ ውጭ ፖሊስ ጠባቂዎችም ሊኖሩ ይችላሉ። እኛን ደሀዎችን ለምንድን ነው ወደ አንተ ትልቅ ቤት ውስጥ የምጠራል? ይኸውልህ ወንድሜ፣ እኔ ለአንተ ያደረኩልህ ነገር በሙሉ በምላሹ ሌላ ነገር እኮ ፈልጌ አልነበረም ኦፊሰር ከሆንክ በኋላ ለወንድምህና ላማች የሆነ ነገር አድርግ ብዬ አይደለም፣ አይደለም። የእኛ ፍቅር ነበር። የአንተ እናትና አባት የሞቱ ጊዜ የእኛ እናትና አባቶች በግልጽ ነግረውናል። ቱሻንትን አደራ፣ ፍቅር ስጡት፣ ተንከባከቡት ብለው ብቸኝነት እንዳይሰማው ብለዋሉን። ስለዚህ እኛ ግዴታችንን የተወጣ ነው። ስለዚህ እውነቱን ንገረኝ ካልከኝ፣ ዛሬ በቃ ግዴታ የተሟላ ማለት ነው። የህይወቴን በጣም ትልቁ ህልሜን እየኖርኩት ነው። ታናሽ ወንድሜ ትልቅ ደረጃ ላይ ደርሶ አይቼው፣ እኔ ሌላ ምንም ነገር አያስፈልገኝም። አንተ በእድገት ላይ እድገት ጨምር፣ ወደፊት እንጂ ወደ ኋላ አትበል። ወንድምህና አማቺ አንተን አንዳንዴ ለማየት ይመጣሉ። አንተንም ሰላም እንልሃለን። በዚህ ደስተኞች ነን እኛ ሁለታችን። ወንድሜ ምንድን ነው እያልክ ያለው? ይሄ ሁሉ ነገር እኮ በሁለታችሁ የተነሳ ነው። ጣማቼ ወንድሜን አስረጂው እንጂ ዘመዴ ወንድምህ እኮ እውነቱን ነው እያለ ያለው። እኛ ትንሽ የገጠር ሰዎች፣ በዚህ ሁሉ ሰው መሃል፣ በዚህ ሁሉ ፖሊሶች መሃል እንዴት ነው የምንኖረው? መተን በእነዚህ ሁሉ ሰራተኞች መሀል፣ አንተ ደግሞ በስራ በጣም ቢዚ ነው የምትሆነው። እንዴት ነው እኛሽ የምንኖረው አንተን ለማግኘት እኮ አልፎ አልፎም ቢሆን እንመጣለን። ጥሩ እሺ፣ አማቼ እናንተ መኖር የማትፈልጉ ከሆነ አትኑሩ፣ ከእኔ ጋር ምንም አይደለምሽ። ነገር ግን እኔ ግን መጥቼ መኖር እችላለሁ አይደል? ከሁለታችሁ ጋር እናንተ ሁለታችሁ ከእኔ ጋር የማትኖሩ ከሆነ ይህ ሁሉ ዋጋ የለውም እኮ ለእኔ። እኔም ይህን ሁሉ ነገር ለቅቄ ከእናንተ ጋር ወደ ገጠር እሄዳለሁ፣ በደስታ እንኖራለን፣ ሶስታችን አንድ ላይ። እተወዋለሁ ይህን ሁሉ ነገር ባለቤቴ። ወንድሜ ግትር ነው በቀላሉ እሺ አይልም። ጥሩ እሺ፣ የአንተን ነገር እሺ እንላለን፣ አንተ ጋር እንመጣለን ለመኖር ነገር ግን እኔ አንድ ቅድመ ሁኔታ አለኝ። ከዛሬ በኋላ አንተ እኔን የስጋ ወንድሜ አይደለህም እንዳትለኝ። አማችህን ደግሞ ልክ እንደ እናት ታያታለህ። እናም ለሁለታችንም ፍቅር ትሰጠናለህ፣ ምንም ልዩነት የሌለው። ሌሎች ሰዎች ዘመዶቹ ናቸው ሳይሆን ወንድሙና የወንድሙ ሚስት ናቸው ብለው እንዲሉ ታደርጋለህ። ከዛ በኋላ ነው ከአንተ ጋር የምንሄደው። ሄደው ወንድሜ ለምንድን ነው የማይሆነው? እናንተ ሁለታችሁ ከስጋ ወንድምና አማች በላይ እኮ ናችሁ። ምክንያቱም የስጋ ወንድም እንኳን በዛሬ ጊዜ የማያደርገውን አንተ ነህ ለኔ ያደረክልኝ። እባካችሁ ነው ወደ ቤት እንሂድ። እናንተ ሁለታችሁ ቤቱን ስታዩት በጣም ነው የምትወዱት። እንሂድ እባካችሁ። እጅ በል እስቲ፣ መኪና አዘጋጅ። ኑ እንሂድ።